ውድ ቤተሰቦች፣ ዛሬ የእኛ ድንቆች፣ የእኛ ድምቀቶች፣ የእኛ ነብሮች አሸብርቀው መጥተዋል፣ በቲክቶክ ማለት ነው። እና እውነት ለመናገር ማለት ነው፣ እኔ በጣም ነው የሳኩት። በጣም ነው የተጸናናውበት፣ ደግሞ ዘፈኑ ደስ ሲል፣ ለሩታዬ ይገባታል። ሲቀጥል፣ እኔ ሀብርሽን ሰውዬው ሲያጎርሰው ማለት ነው፣ እውነቴ ነው ናቸው ሰው ያመዋል። ሀብርሽን ሊገለው ነው ወያል በላ፣ እና መጨረሻ ደግሞ አብረሽ ብዝዝ ብሎ ሲቆም በጣም ነው የደነገጥኩት። እውነት ለመናገር ማለት ነው፣ ግን እነሱ እየቀለዱ ነው። የኔ ማሮች፣ ሩታዬን እኮ አበሳጨብን እኮ። ምን ሆኑ ነው ይሄ ሰውዬ አረብ ሰውዬ ማለት ነው? ባገኘ ቁንጥጥ ነበረ ማረገው። ሩታን አናደደብን እኮ እንዴ! ተበሳጨች በጣም ማለት ነው። መጨረሻ በቃ እጇ አንዘረጋች እኮ። አብረሽ ደግሞ በሳቅ እውነት ለመናገር እኔ በጣም ነው ያሳቁኝ ማለት ነው። እነዚህ ማይጠገቡ ልጆች የት ወስደን እንደብቃቸው እንደሆነ ማለት ነው። በጣም ነው ደስ ያለኝ እውነት። ዛሬ በጣም ነው እየተዝናናሁ ነው እውነት ለመናገር ነው። السلام عليكم ላይ ውድ ቤተሰቦቼ ሰላም ሰላም። ይሄን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ እና ውድ ቤተሰቦቼ፣ የኔ ማሮች፣ የኔ ጠንበለሎች፣ የምወዳቸው የማከብራቸው፣ ለእናንተ እውነት ልዩ ቦታ ነው ያለኝ እና ጠዋት በሰራሁት ቪዲዮ ብዙዎቻችሁ ደንግጣችሁ ብዛች ደንግጣችኋል። በጣም ይቅርታ እውነት፣ ከልቤ ይቅርታ ይቅርታ። አንዳንድ ያው ጨዋታ ሲጨመርበትም ይሞቃል ብዬ ነው እንጂ በአብረሽ ነው በሩታኔ ምንም ነገር አልሰማውም። በውስጥ ደግሞ በጣም ርከት ያደረጋችሁ ልጆች አላችሁ። ምን ሆናችሁ ነው? እውነቴ ነው። እኔ ከልቤ አይደለም አስቤበት ነው ምክንያቱም ኮሜንቱ ለእኔ አይገባኝም። እኔ እንደዚህ አይነት ሰው አይደለሁም ማለት ነው። ብቻ ከልብ ነው ማመሰግነው። ኮንታቸው አንድ እህቴ ደግሞ ርር ብላ ምን ሆነሽ ነው? አረ ምን ሆነሽ ነው? ሌላ ዛሬ ነቅለሻል ወይ እንዴ? ቁርስ አልበላሽም? ውሻ ያልጠጣሽም ወይ? እንድ ልታወጪ እና ከዛም ጨዋታሽን ቀየርሽ፣ ብራንክ አይደለም ልትሰሪ የነበረው አለችኝ። እውነት ከልቤ ነው የምላችሁ ወላሂ፣ እኔ ስቀልድ ነው እንጂ ታጎኛላችሁ። በአብረሽ ና በሩታ ምንም ነገር ቢባል እንደማልደራደር ማለት ነው። እና ለሁሉም ነገር አጥፍቻለሁ። እሺ ይቅርታ፣ አንድ ሁለተኛ አይለምደኝም ማለት ነው። እውነት ኮሜንት ራስ እያስተሰቀኝ ነበር። እና ብቻ በትንሹም ቢሆን አግኝቷችሁ አገኘኋችሁ ማለት ነው። ስለዚህ ወደ እህቶቼ አትቀየሙኝ። እናም ደግሞ በጣም ይቅርታ ብያለሁ መጨረሻ ላይ ቪዲዮም ካያችሁት እና ኮሜንት ላይም ካስተናግኳችሁ በጣም ይቅርታ ጠይቄያለሁ ማለት ነው። እንደማትቀየሙኝ ደግሞ ተስፋ አደርጋለሁ። እናንተም ደግሞ አትቀየሙኝም። እውነት ከልፊ ደውላችሁ ማለት ነው። ግን እንደዚህ ያክል ትደነግጣላችሁ ብዬ አላሰብኩም ነበር። እኔ እንደውም ብዙ ነገር ላወራ ነበረ እና ያለችሁም ደቂቃ እስከ መጨረሻው ድረስ እንደዚህ ኮስተር ብዬ ልሰራው ነበረ እናንተ ግን ወይኔ ግን አንዳንዴ እንኳንም ሰራሁት ማለት ነው። የዛሬ ጨዋታ እንኳንም ተጫወትኩ እና ብዙዋችሁ ለካ የምትወዱኝ የምትወዱኝ ለአብረሽ እና ለሩታ ነው አይደል? አያችሁ፣ ለእኔ ይሄ በቂ አይደለም እና እኔ በምክንያት አይደል፣ ሩታና አብረሽ ጀግና ናቸው ጎበዝ ናቸው እና ከልባችን ነው የምንወዳቸው። ምንም ነገር ብንሆንላቸው ይገባቸዋል። የምለው ለዚህ ነው ማለት ነው። ሁሉም እንደነገጠ እኮ እዚና እኔ ምንም ነገር አላልኩም። ሞድ እንኳን የተናገርኳት ሁለት ደቂቃ ብትሆን ነው። ከዛ ባሻገር ደግሞ የተናገርኩት ስለ እናንተ ነው። እናንተን ሳመሰገንኩኝ ሌላ ጨዋታ ወራው እንጂ እኔና ከረጅም ረጅምማ በቃ ረጅምማ ቢሆን ማለት ነው ወይን አለቀልኝ ማለት ነው። እና አንዳንድ እዛው ብራንክ እስከ ሳምንት ምናምን እንደዛ ርጊ በቃ ዝም ብዬ ስለሩታ ስለአብርሽ መቶ ነገር ባወራ ማለት ነው ጣል ለዛችሁኝ ማለት ነው። አይ ጀግና ናችሁ። ትመችኛላችሁ፣ በጣም ነው የተመቻችችኝ እውነት ለመናገር በጣም በጣም ምን ብዬ ልግለጻችሁ? ጀግና ናችሁ። ሞር ደግሞ ጀግንነታችሁን አሳይታችሁኛል ማለት ነው። እውነት ለወደዳችሁ ሰው ድርድር አታውቁም። እና በዚሁ አጋጣሚ እውነት እናንተን አለማድነቅ ንፍግና ነው ማለት ነው። እና ካጠፋውም ደግሞ በጣም ይቅርታ ላላ ብላችሁ አፍ በሉኝ ማለት ነው። ይህ ሁሉ የምታደርገው ሀዋናት እውነት እኔ አይደለውም ሀዋይ ይሄንን ነገር ባሰጠኝ ማለት ነው። ይሄን አክል ባታማጋግዘኝ ባትሰቅለኝ እናንተን መድቼ ማለት ነው። እውነት እንደዚህ ያልጫወትባችሁም ነበረ። ግን ይሄ ቀልድ ነው፣ ጨዋታ ነው። እናንተም እየሳቃችሁ ነው። እና እህቶች ያትከፉብኝ ሽ የኔ ማሮች፣ እኔ ያላ እናንተ ማንም የለኝም። እናንተ ሊከፋችሁ አልፈልግም። እናንተ ከሚከፋችሁ ማለት ነው እኔን ይክፋኝ። እውነት በአብረሽ ና በሩታ ደግሞ ክፋት ነገር ከማወራ በእኔ ላይ ክፋት ቢወራ ይሻላል ማለት ነው። ብቻ በጣም አዝናንታችሁኝ እና ዛሬ የአብረሽ ና የሩታ ቪዲዮ ሳይ በጣም ነው የሳኩት። ቀኑ የተባረከ ቀን እውነት፣ ሰኞ ቀን ስለሆነ ነው መሰለኝ። እና እንደዚህ ጋር ተዝናንቼ አላውቅም በህይወቴ። እውነቴ ነው ምላችሁ። እኔ የአረብ ሀገር፣ ከገባሁት አለ አንዳንዴ ማለት ነው ግን ሞር ሞር የማልረሳው ጨዋታ ዛሬ እና ባለፈ እና አብረሽ ጋር የሄድን ቀን በተለይ እና አብረሽ ጋር የሄድን ቀን በቃ በህይወቴ ማረሳት ቀናት ስፋናላ የሆነ ነገር የምታገኘው ነገር ውስጣችሁ ደስተው ልት ሲል እስከ መቼ ማትረሱትም አይደል? እኔ ነገም ዛሬም የማወራት እሷ ቀናት ማለት ነው። ከቲጂ የጋፋ ፈንታሽ ያለበት ቀን ማለት ነው። እውነት ሁሌ ቢደጋገምስ እያልኩ ነው። አብረሽና ሩታ እንደዚህ በቪዲዮ ሳያቸው በጣም ነው የምናደደው። እውነት ለመናገር ማለት ነው። ወይኔ፣ ያን ቀን ሆኖ እኔ ካጠገባችሁ በነበርኩኝ ነው የምለው ማለት ነው። እስቲ ድ አድርጉ ድ አድርጉል እውነት፣ እኔ ላብድ ነው በእነዚህ ልጆች ማለት ነው። ቻላ ከመጥፎ ነገር ይጠብቃቸው፣ ክፉ ነገር አያጋጥማቸው። እና እህቶቼ ዛሬ እናንተን ስላስከፋችሁ፣ በቀጣይ ደግሞ በአሪፍ ነገር ይሽራችኋለው ብዬ ተስፋ አድርጋለሁ። ምንም ማድረግ አልችልም። እንግዲህ ያንዳንዳችሁ አብራችኝ ብትኖሩ ማለት ነው። እውነቴ ነው። መላችሁ ቅፍቅፍ እያልኩ ሳምሳምሳምሳም እያልኳችሁ ማለት ነው። አስቃችሁ ነበረ። ነገር ግን ምን ታደርጉታላችሁ? የእንጀራ ነገር ነው እና አንድ ቀን ደግሞ አላህ ካለ በሩታና በአብሮሽ ልጆች ሰርግ እንገናኛለን። ምኞት አይከለከልም። እውነቴ ነው ምላችሁ ይህንም ልንገናኝ እንችላለን። አይታወቅምና፣ የአላህ ስራ ማለት ነው። እንደኛ አይደለም እኛ እንዳሰብነው ሳይሆን ሀይሩን ነገር ካሰበልን ጥሩ ነገር አንድነትን ካሰበልን በአንዳቸው ሰርግ የኔሩታ ሴት ልጅ ወልዳ ስትድር፣ ወይም ደግሞ ወንድ ልጅ ወልደው ሲድሩ፣ እየዛን እንገናኛለን። ይሁን እና አናቆቻችን እስከ መጨረሻ ይቀጥላል ብዬ ተስፋ አርጋለሁ ማለት ነው። የአብርሽና የሩታ ፍቅር መቼም እንደማያልቅ ተስፋ አረጋለሁኝ ማለት ነው። እናንተም ተስፋ ኖራችኋል ብዬ ነው ማምነው ማለት ነው። ማንም እንደማይሸነፍ እርግጠኛ ነኝ ማለት ነው። እንግዲህ ዛሬ እኔ ያዝናናዋቸው አብርሽና ሩታ ደግሞ ብቅ ብለውላችኋል በሚያምር ቪዲዮ፣ ደስ በሚል ቪዲዮ እና ሩታም ብት ምትበሳጭ ስትንሽ አብርሽን ቢስቅ ግን አብርሽ አንካካ እኮ እንዴቱን ወጣባት። እውነት እኔ ተናድጃለሁ አብርሽን ሲስቅ ማለት ነው። እና ዶታይ ደግሞ አረቡ እንደዚህ ጭሰስስ ያርጋት ማለት ነው። የኔ እናት መጨረሻ እኮ በቃ ሶፍት ይዛ ቁጭ አለች እኮ። ሶፍቱን ምን ታርገው ግን፣ ደስ የሚጫዋታ ነበረ ማለት ነው። በነገራችን ላይ እኔ ማለት ነው ይሄ ነገር አይቼው አላውቅም፣ እውነት ስንት ጊዜ ይኖርያል አቡ ደቢም ዱባይም ምናምን የተለያየ ቦታ በጣም ዙረት አምነኝ። በዚህ ያጋጣሚ ልንገራችሁ ማለት ነው። ግን እንደዚህ ዘና ብይ ፈታ ብይ አላቀም ማለት ነው። አብርሽና እና ሩታ ደግሞ ሁሌም ሰታ ዘና እንዲሉ ነው ምፈልገው። እና ነግሬያችኋለሁ ደጋግሜ ደግሜ። በጣም ይቅርታ ይቅርታ፣ ጠዋት ስላስከፋችሁ ማለት ነው። ምንም ማድረግ አልችልም። አንዳንድ ጨዋታም ጥሩ ነው አይደል? እናንተም እንዳልተቃየማችሁኝ ደግሞ በኮሜንት ላይ ጻፉልኝ፣ እሺ? ውድ የኔ ቤተሰቦች፣ በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። ለእናንተ ልዩ ቦታ አለኝ። አላ በያላችሁበት ይጠብቃችሁ፣ ያሰባችሁት ይሙላላችሁ። እኔንም እንዳዝናናችሁኝ ደግሞ እናንተም ደግሞ የሚያዘና የሚያስቅ ነገር ይግጠማችሁ። ቀናችሁ ያማረ የተዋበ አላህ ያድርግላችሁ። በቀጣይ ቪዲዮ በአሪፍ እስከምንገናኝ ባይ ባይ።